ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ኢንሳይቲው በሰላም መጣችሁ። በዛሬው ቪዲዮ ኤስፔሴስን በመጠቀም የሊኒየር ሪግሬሽን ሞዴል አሳምፕሽን አንድ ባንድ እናያለን። ሊኒየር ሪግሬሽን አፕላይ የምናደርገው ዲፔንደንት ቫሪያብላችን ኮንቲኒስ ከሆነ ብቻ የምንጠቀመው ሞዴል ነው። ሶ የተለያዩ ኢንዲፔንደንት ወይም ደግሞ ፕሪዲክተር ቫሪያብሎች ዲፔንደንት ቫሪያብሉን አፌክት የሚያደርጉ ከሆነ እና ዲፔንደንት ባሪያብላችን ኮንቲኒስ ከሆነ አፕላይ የምናደርገው ሊኒር ሪግሬሽን ነው ሶ ሊኒር ሪግሬሽን አፕላይ ለማድረግ በመጀመሪያ ምን ቼክ ማድረግ አለብን አሳምሽኖቹን ቼክ ማድረግ አለብን ማለት ነው አሳምሽኖቹ የተለያዩ አሳምሽኖች አሉ ወደ አምስት የሚደርሱ ሶ እነሱን አንድ ባንድ እናያለን ቻናሉን ላይክ ኤንድ ሰብስክራይብ አድርጉ እንዲሁም ደግሞ ኮሜንታችሁን ኮሜንት ላይ ያስቀምጡልኝ የመጀመሪያው አሳምሽን ሊኒየር ነው። ሊኒየር ማለት ዲፔንደንት ቫሪያብሉና ኢንዲፔንደንት ቫሪያብሎቹ ሪሌሽንሽፓቸው ሊኒየር መሆን አለበት የሚል ነው ማለት ነው። ሶ ይህንን አሳምፕሽን ቼክ ለማድረግ ይህን ዳታ በመጠቀም አናላይዝ ጋር እንሄዳለን። ከዛ ሪግሬሽን የሚለውን እንነካለን ማለት ነው ሪግሬሽን ሊኒየር የሚላለ እሱን ክሊክ እናደርጋለን። ሶ የእኛ ዲፔንደንት ቫሪያብላችን ኤክስፔንዲቸር ኢን ዶላር ነው ኢን ታውዘንድ ዋን ታውዘንድ ዶላር። ሶ እዚህ ኤክስፔንዲቸራችን የኛ ዲፔንደንት ቫሪያብል ነው። ኢንዲፔንደንት ቫሪያብላችን ደግሞ ኤክስፔንዲቸርን አፌክት ያደርጋሉ የተባሉ ኢንዲፔንደንት ቫሪያብሎች፣ ኢንካም አለ፣ ሬዚደንስ አለ፣ ኤዱኬሽናል ሌቭል አለ፣ ነምበር ኦፍ ፋሚሊ አለ፣ ሴክስ አለ፣ ኤጅ አለ፣ ኢንፍሌሽን ሬት አለ። ሶ ኤክስፔንዲቸርን ዲፔንደንት ጋር ወስደን እናስቀምጣለን። ሌሎቹ ኢንዲፔንደንት ቫሪያብሎችን ወደ ኢንዲፔንደንት እንወስዳቸዋለን ማለት ነው። ወደ ኢንዲፔንደንት ቫሪያብል የሚለው ጋር እዚህ ጋር ኢንዲፔንደንት የሚለው ጋር እንወስዳቸዋለን። ሶ ቼክ ማድረግ የፈለግነው ምንድን ነው ለኛ አሁን የመጀመሪያውን አሳምሽን ሊኒየርቲን ነው። ፕሉት ጋር እንሂድና እዚህ ጋር ፕሉት አለ። ዋይ ጋር ስታንዳርድ ሪዚዱዋል ዜድ ሪዛይድ የሚለውን ወደ ዋይ እንወስዳለን። ለፕሪዲክተር ደግሞ ወይም ደግሞ ለኤክስ ደግሞ ዜድ ፕሪዲክተር የሚለው ማለት ነው ፕሪድ የሚለው ከዛ እዚህ ጋር በሁለት ወይ በሁለት መንገድ እንድናየው ኖርማሊቲ ፕሎት ኖርማሊቲ ፕሮባብሊቲ ፕሎት የምትለዋን አብርን ክሊክ አድርገን ኮንቲኒው ንበለው። ኦኬ አውትፑታችን በዚህ ወይ ይመጣልናል። እኛ የምንፈልጋቸው ፕሎቶቹ እነኚህ ናቸው። ሊኔሪቲ አሳምሽን ሳስፋይ ሆኗል ወይስ ደግሞ አልሆነም ብለን ቼክ ለማድረግ የምንጠቀማቸው እነኝህን ፕሎቶች ነው። የመጀመሪያው ፕሎት ይሄ ነው። ይሄ ስካተር ፕሎት የምንለው ማለት ነው። ይሄ ስካተር ፕሎት ኢቨንትሊ ዲስትሪቢዩት የሚሆን ከሆነ፣ የሆነ ሼፕ የማይዝ ከሆነ፣ ራንደምሊ ዲስትሪቢዩት የሆነ ከሆነ ሊኔሪቲ አሳምሽን ፉልፊል አድርጓል ብለን ኮንክሉድ ማድረግ እንችላለን። ይሄ ኢቨንትሊ ዲስትሪቢዩት የሚሆን ከሆነ ኢቨንትሊ ዲስትሪቢዩት ማለት የሆነ ፓተርን ማይዝ ከሆነ ማለት ነው። ምሳሌ ይሄ ይሄ አውትፑት ወይም ደግሞ ይሄ ስካተር ፕሎት ወይ ፈን ሼፕ ቢኖረው ወይ ደግሞ ዌቭ አይነት ቢኖረው የሆነ አይነት ሼፕ የሚኖረው ከሆነ ያ ሊኒየር አሳምፕሽንን ፌል አድርጓል ብለን አሳምፕሽኑን ሪጀክት ማድረግ እንችላለን ማለት ነው። ወይም ደግሞ ሞዴሉን ሪግሬሽን ሞዴል መጀመሪያ አሳምፕሽኑን ፉልፉል የሚሆንበትን መንገድ መፈለግ ያስፈልጋል ማለት ነው። ግን አሁን እዚህ ጋር ስናይ ኢቨንትሊ ዲስትሪቢዩት የሆነ ነው የማለት ማለት ሊኔሪቲ አሳምሽኑን ፉልፊል አድርጓል ማለት እንችላለን። ወይ ደግሞ በሁለተኛ ደረጃ ኤን ፕሎት ማየት እንችላለን። ኤን ፕሎት ማየት እንችላለን። ይሄ ፕሎት በምናይበት ጊዜ ይሄ ሬድ የሆነው ሊኔሪቲውን ቼክ የሚያደርግ ነው። ልክ ኦብዘርቬሽናችን አራውንድ ዚስ ከሆነ ኦብዘርቬሽን አሁን ይሄን በምናይበት ጊዜ የኦብዘርቬድ ሪጅዳሉ እና ኤክስፔክትድ ሪጅዳሉ ምንድን ምንድነው ሊኒየር ነው ማለት ነው። ይሄን ሊኒየሪቲውን ይዞ ልንሄድ ቀጥ ያለ መስመሩን ይይዞልን ሄደው ማለት ነው አራውንድ ዚ ስለሆነ ምን ማለት እንችላለን? ሊኒየሪቲ አሳምፕሽን ፉልፊል ሆኗል። በምን መንገድ? በእነኚህ በሁለቱ መንገድ ማለት ነው። በሁለቱ ፕሎቶች ቼክ ስናደርግ በዚህና በኖርማልቲ ፒፕል ፕሎትና እንዲሁም ደግሞ በስካተር ፕሎት ተጠቅመን ሊኒየሪቲ አሳምፕሽኑን ፉልፊል አድርጓል ማለት እንችላለን ማለት ነው። ወደ ሁለተኛው አሳምፕሽን ስንሄድ ኖርማሊቲ ነው። ኖርማሊቲ አሳምፕሽን ማለት ኤረሩ ኖርማሊ ዲስትሪቢዩት ሆኗል ወይስ ደግሞ አልሆንም የሚለው ነው ማለት ነው። ሶ የሁለተኛው አሳምፕሽን ኖርማል ነው። ኖርማሊቲ ኤረሪስ ኖርማሊ ዲስትሪቢዩት የሚለው ማለት ነው። ዲፔንደንስ ኦን ኤረር ኢረሩ ኖርማል ዲስትሪቢዩት ሆኗል ወይስ ደግሞ አልሆነም ብለን ደግሞ ቼክ ለማድረግ ልክ ተመሳሳይ ወይ ኔድ ና አናላይስ እንሄዳለን፣ ሪግሬሽን ሊኒየር። ከዛ አሁንም ብሎት ጋር ማንን አድ እናደርጋለን ሂስቶግራም የምትለዋል አድ እናደርጋለን። ኦኬ እዚ ጋር ይሄ ሂስቶግራም መጣለን። ኢንስቶግራም በምናይበት ጊዜ ኢትስ ዌል ሼፕድ ኤረር ነው። የኤረር የሪግሬሽን ስታንዳርዳይዝድ ሪጂዱዋል ሂስቶግራም ነው። ሶ ኤረሩ ኖርማል ዲስትሪቢዩት ሆኗል ወይስ ደግሞ አልሆነም የሚለውን አሳምፕሽን በዚህ በዚህ ምን ማድረግ እንችላለን? ቼክ ማድረግ እንችላለን በሂስቶግራሙ። ሶ ይህን በምናይበት ጊዜ ኢትስ ዌል ሼፕድ አይደለም አይደለ? ዌል ሼፕድ ስለሆነ ኖርማልቲ አሳምፕሽኑ ፉልፊል ሆኗል ብለን ኮንክሉድ ማድረግ እንችላለን ማለት ነው። ሌላው ሶስተኛው ኢንዲፔንደንሲ ኦፍ ኤረር ነው ማለት ነው። ኤረሮቹ አውቶኮሮሌሽን ሊኖር አይገባቸውም ነው። እነ አውቶኮሮሌሽን አላቸው ወይስ የላቸውን ብለን ቼክ ለማድረግ አናላይስ ጋ እንገባለን፣ ሪግሬሽን እንሄዳለን። ከዛ ሌኔርን ሌኔር ሌኔር እዚሁ ጋር ኢንዲፔንደንት ቫሪያብሎችና ኢንዲፔንደንት ቫሪያብሎቻችንን እናስገባለን። ስታቲስቲክስ የሚለው ጋር እሄድና ደርቢን ዋትሰን የምትለዋን ክሊክ እናደርጋለን። ደርቢን ዋትሰን የምትለዋን ማለት ነው። ሶ ኮንቲኒው እንበለው። ሪዛልታችን እዚህ ጋር ትመጣለች። ሰመሪ ሞዴል ጋር አብራ ደርቢን ዋትሰን የምትለዋን ቼክ እናያለን ማለት ነው። ይች ደርቢን ዋትሰን የምትለዋ ቴስት ወደ ሁለት የምትሄድልን ከሆነ አፕሮክሲሜቲ ቱ ከሆነ ወደ አፕሮክሲሜቲ ወደ ሁለት የተጠጋ ከሆነ ኢንዲፔንደንሲ ኦፍ ኤረር አሳምሽን ሳስፋይ ሆኗል። ያ ማለት ደግሞ በኤረሮቹ መካከል አውቶ ኮርሌሽን የለም ብለን ኮንክሉድ ማድረግ እንችላለን። ምን ከሆነ ቺ ሪዛልት ወደ ሁለት የቀረበች ከሆነ ማለት ነው። ነገር ግን ከአንድ ነጥብ አምስት በታች ከሆነች አሁን ይቺ የእኛም ስንት ናት? ዜሮ ፖይንት ናይን ስሪ ነው የደለ እንዴ? ሶ እንደዚህ ስለሆነ ከአንድ ነጥብ አምስት በታች ናት ማለት ነው። ከአንድ ነጥብ አምስት በታች ከሆነች በኤሮሮቹ መካከል ፖዚቲቭ አውቶ ኮርሌሽን አለ። ደግሞ ከሁለት ነጥብ አምስት በላይ ከሆነ ኔጌቲቭ አውቶ ኮርሌሽን አለ ብለን ኮንክሉድ ማድረግ እንችላለን ማለት ነው። ግን አሁን የእኛ ስንት ናት? ዜሮ ፖይንት ናይን ስሪ ነው ወደ ሁለት የተጠጋ ስላልሆነ ፖዚቲቭ ምንድን ነው ፖዚቲቭ አውቶ ኮሬሌሽን አለ። ያ ማለት ደግሞ ኢንዲፔንደንስ ኦፍ ኤረር አሳምሽን ፌል አድርጓል ማለት ነው። አራተኛው ሆሞስክዳስኪሲቲ ነው። ሆሞስክዳስኪሲቲ ማለት ኤረሩ ምን መሆን አለበት፣ ኮንስታንት ቫሪያንስ መኖር አለበት የሚል ነው ማለት ነው። እሱን ቼክ ለማድረግ ሆሞስክዳስኪሲቲ ቼክ ለማድረግ ቅድም ላይ ያገኘነውን ስካተር ፕሎት ጋር መሄድ እንችላለን። ስካተር ፕሎት ሊኔሪቲውን ቼክ ለማድረግ የተጠቀምነው ነው። ስካተር ፕሎት አለ አይደለ? ይሄ ይሄንን ደብል ክሊክ እናድርግና እችኛዋን እንንካት። ደብል ክሊክ አድርገን እችኛዋን እንካት ማለት ነው። ዜሮን ዜሮ ነው ይዞ ያሰመረልን መስመር አለ አይደለም? ከዜሮ በታችና ከዜሮ በላይ ያለው ዲስትሪቢዩሽን አፕሮክሲማትሊ እኩል መሆን አለበት። እዚህ ጋር ዜሮ አለ ዜሮ ቱ ፎር አለ ዜሮ ኔጌቲቭ ቱ ኔጌቲቭ ፎር አለ። ሶ ከዜሮ በላይ ያለው እና ከዜሮ በታች ያለው ኦብዘርቬሽን አፕሮክሲሜትሊ እኩል መሆን አለበት ማለት ነው። ወይም ደግሞ ሌላ ፓተርንም መያዝ የለበትም። አሁን ልክ ቅድም እንዳልነው ፈንሸፕ ወይም ደግሞ ዌብ ወይም ደግሞ ሌላ በቃ አንኤክስፔክትድ ወይም ደግሞ አንዩሿል የሆነ ፓተርን የሚያሳየን ከሆነ የሆሞስ የሆሞስክዳስክሲቲ አሳምፕሽን ፌል ያደርጋል ማለት ነው። አምስተኛው አሳምፕሽን የሚለን መልቲ መልቲኮሊኒያሪቲ ነው። መልቲኮሊኒያሪቲ ማለት በኢንዲፔንደንት ቫሪያብሎች መካከል ምን መኖር የለበትም ኮሪሌሽን መኖር የለበትም። ምሳሌ የኛ ኢንዲፔንደንት ቫሪያብሎችን እናያቸው። የኛ ኢንዲፔንደንት ቫሪያብል ኢንፍሌሽን አለ፣ ኤጅ አለ፣ ሴክስ አለ፣ ፋሚሊ ሳይዝ፣ ኤጁኬሽናል ሌቭል፣ ሬዚዳንስ ኤክስፔንዲቸር ኤንድ ኢንካም ነው አይደለ? ኤክስፔንዲቸር ዲፔንደንት ቫሪያብላችን ነው፣ ሌሎቻችን ኢንዲፔንደንት ቫሪያብሎቻችን ናቸው። ሶ በእነኝህ ኢንዲፔንደንት ቫሪያብሎች መካከል ኮሪሌሽን መኖር የለበትም። ቅድም ያልነው ኢንዲፔንደንስ ያልነው ኤረሮቹ ጋር ነው። እሺ፣ ኤረሮቹ ጋር ነው። እዚህ ጋር ግን በኢንዲፔንደንት ቫሪያብሎቹ መካከል ኮሪሌሽን መኖር የለበትም ነው መልቲኮሊኒያሪቲ አሳምሽን። ኖ መልቲ ኮኖሊያሊቲ የሚለን ምኑ ነው? በኢንዲፔንደንት ቫሪያብሎች መካከል ኮኖሊያሊቲ ሊኖር አይገባም ነው። ሶስቱን ደግሞ እንዴት ቼክ እናደርጋለን? አናላይዝ እንሂድ እና አሁንም ሬግሬሽን ጋር ሄዳለን። ሬግሬሽን ጋር ከዛ ሊኔር የሚለውን እንነካለን። ዲፔንደንት ቫሪያብሎቻችንን እንዲሁ እንዳሉ እናደርጋለን። የማለት ዲፔንደንት ቫሪያብሎችን ወደ ዲፔንደንት ኢንዲፔንደንት ቫሪያብሎችን ደግሞ ኢንዲፔንደንት ላይ እናስገባና ና ስታትስቲክስ ጋር እንግባ። ስታትስቲክስ ጋር ኮሎኒያሊቲ ዲያግኖስቲክስ የሚለውን ክሊክ እናድርግና ክሊክ እናድርግና ኦኬ ኮንቲኒዩ እንበለው። ኦኬ አሁን እዚህ ጋ አውትፑታችን ጋ ይሄ አውትፑታችን ወይም ኮንፊሸንታችን ጋ ምን መጣለን ኮሎኒያሊቲ ስታቲስቲክስ የሚል ማለት ነው። ያ ቶለራንስና እና ቪአይ ኤፍ ቫሪያንስ ኢንፍሌክሽን ፋክተር የሚባለው ቪአይ ኤፍ ማለት ቫሪያንስ ኢንፍሌክሽን ፋክተር ነው። ቶለራንስ እና ቪአይ ኤፍን በማየት በኢንዲፔንደንት ቫሪያብሎች መካከል ኮርሌሽን አለ ወይስ ደግሞ የለም የሚለውን ኮንክሉድ ቼክ ማድረግ እንችላለን ማለት ነው። ቶለራንሳችን ከዜሮ ነጥብ አንድ በላይ ከሆነና ቪአይኤፋችን ወይም ደግሞ ቫሪያንስ ኢንፍሌሽን ፋክተራችን ከአስር በታች ከሆነ ኖ መልት ብለን ኮንክሉድ ማድረግ እንችላለን ማለት ነው። ይሄ ቪአይኤፍ ከአስር በታች ከሆነ ቶለራንሳችን ደግሞ ከአንድ በላይ ከሆነ አሁን ይህ ስናይ ቶለራንሳችን የመጀመሪያው የመጀመሪያው ኢንፍሌሽን ኦፍ ፕሮዳክት 0.5 ነው። ከ0.1 በላይ ነው ማለት ነው። 0.7 ከ0.1 በላይ፣ 0.9 ከ0.1 በላይ እያልን እንሄዳለን። ይህን ደግሞ ቪአይኤፍን በምናይበት ጊዜ ከ1.7 ከ10 በታች ሄደን፣ 1.2 ከ10 በታች፣ ከ10 በታች ሰው ቪአይኤፍ ከ10 በታች ከሆነ እና ቶለራንስ ከ0.1 በላይ ከሆነ በኢንዲፔንደንት ቫሪያብሎች መካከል ኮኖላያሊቲ መልቲ ኮኖላያሊቲ የለም ያ ማለት ደግሞ አሳምሽናችን ፉልፊል አድርጓል ብለን ኮንክሉድ ማድረግ እንችላለን ማለት ነው። ቪዲዮን ስለተከታተላችሁት በጣም አመሰግናለሁ። እንዳትረሱት ቻናሉን ላይክ ኤንድ ሰብስክራይብ አድርጉ። እንዲሁም ደግሞ ኮሜንታችሁን ኮሜንት ላይ አስቀምጡልኝ።